በእሱ የስልጣን ዘመን ወቅት 230 ሺህ የሚሆኑት በራሳቸው ተነሳሽነት እጃቸውን ከሰጡ በኋላ በ2017 ፊሊፒንስ ከአደንዛዥ እፅና ከአዘዋዋሪዎች ነፃ መሆን ችላ ነበርም። ከእፅ አዘዋዋሪዎችና ተጠቃሚዎች ጋር በተያያዘ በቋሚነት ይከሰት የነበረው ነውጥና የሰላም መደፍረስ ቀርቶም ሀገሪቷ እጅግ ሰላማዊ የሆነች ሀገር ተብላ ከዓለም ዘጠነኛ ደረጃ ላይ መቀመጥ ችላለች። በፊሊፒንስ አስተማማኝ ሰላም መረጋገጡን ተከትሎም በርካታ የውጭ ኢንቨስተሮች ወደ አገሪቷ እየመጡ ሀብታቸውን ማፍሰስ በመጀመራቸው የፊሊፒንስ ኢኮኖሚ ፈጣንና ተጨባጭ እድገትን ማሳየት ችሎ ነበር። ከውጭ ኢንቨስተሮች ባሻገር ዱቴርቴ በስሙ የሚጠራ ሮድሪ ኖሚክስ የሚባል የኢኮኖሚ ፖሊሲ በመንደፍ ወደ ሥራ አስገብቶ አነስተኛ የኑሮ ደረጃ የነበራቸው የፊሊፒንስ ዜጎች ሕይወታቸው እንዲለወጥ አድርጎ ነበር። ሰውየው በምርጫ ቅስቀሳ ወቅት የተናገራቸውን እያንዳንዱ ንግግሮቹን በሥልጣን ዘመኑ ተግባራዊ